ሀገራቸውንና ሕዝባቸውን በታማኝነት ለማገልገል መዘጋጀታቸውን በምስራቅ ጎጃም ዞን የሀገር መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች ተናገሩ። የሀገር መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች ወደ ስልጠና ማዕከል ሽኝት ተደርጎላቸዋል። ተጨማሪውን ከወንደ ሰንዋል እንከታተል። በምስራቅ ጎጃም ዞን የሀገር መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች ወደ ስልጠና መካከል ሽኝት ተደርጎላቸዋል። ወጣቶቹ ክብር የሆነውን የመከላከያ ሰራዊት በመቀላቀላቸው ደስተኛ መሆናቸውን ተናግረዋል። ስልጠናውን በብቃት በመውሰድ ህዝባቸውንና ሀገራቸውን በታማኝነት ለማገልገል መዘጋጀታቸውን ገልጸዋል። ኢትዮጵያን ሀገሯን፣ ዳር ድንበሯን ማስጠበቅና የብሔር ብሔረሰቦችን አንድነት ለማስጠበቅ ነው ያለኝ አላማ ማለት ነው። ሀገራችን ኢትዮጵያ ተወርዳ ማየት አይፈልግም። የውጭም የውስጥም ጥላቱ ያሉ ራሴን ደሜንም ወይም ራሴን ህይወቴን አሳልፌ በመስጠት ለህዝቤ ማለት ነው። እንደዚህ ነው። ይህን ያህል ወጣት ወይም ይህን ያህል ማህበረሰብ ተገኝቶ እዚህ ለሀገሬ በቃ ብሎ ደሙን በመለገስ በመምጣቱ ራሱ ለእኔ አንድ ደስታ ነው። በመርሃ ግብሩ ተገኝተው መልዕክት አቶ ተስፋይ በላይ ሀገርና ህዝብን ለማገልገል ወደ ትልቁ ሀገራዊ ተቋም በመቀላቀላቸው ትልቅ ክብር ይገባቸዋል ብለዋል። ሀገራችን ኢትዮጵያ በየዘመኑ የሚገጥሟትን የውስጥና የውጭ ፈተናዎች በልጆቿ ህብረት እየመከተች ዛሬ እዚህ ላይ ደርሳለች ያሉት ኃላፊው ሀገርን በላብና በደም አጽንቶ በህብረ ብሔራዊነት እድገቷን ለማስቀጠል ውስጣዊ አቅምን ለማሳደግ ትልቅ ኃላፊነት ተጥሎባቸዋል ብለዋል። ከአባቶቻችን በወረስነው በጎ ልምድ፣ በጎ ታሪክ ሀገርን በደም የመጠበቅ ሀገርን በላብ የማበልጸግ የማልማት እንቅስቃሴ አካል እንድትሆኑ በማሰብ ነው ህብረ ብሔራዊ አንድነትን የጠበቀ ተቋም እንዲፈጠር በሚደረገው እንቅስቃሴ ውስጥ የእኛም ድርሻ እንዲኖር የእኛም አበርክቶ እንዲኖር ፍላጎት ይዛችሁ በመምጣታችሁ በጣም እድለኞች ናችሁ። ይሄን በማድረጋችሁ እንደ ዞን አስተዳደር በጣም ኮርቶናል፣ ደስ ብሎናል። እንኳን ደስ ያላችሁ። ወጣቶቹ በተሰለፋችሁበት መስክ ሀገራቸውን በታማኝነት በማገልገል የዜግነት ድርሻቸውን መወጣት አለባቸውም ብለዋል። ወጣቶች የነገ ሀገር ተረካቢዎች፣ ሀገራቸውን በላባቸው በደማቸው ይገነባሉ፣ ህብረተሰባቸውን ያገለግላሉ። ከዚህ አኳያ የእናንተም ድርሻ በተሰለፋችሁበት መስክ ሀገራችሁን በሀቀኝነት ማገልገል ነው፣ ሀገራችሁን በላባችሁ በደማችሁ መጠበቅ ነው። የውስጥና የውጭ ባንዳዎች ይቺን ለዘመናት ረዥም ዓመት ያላትን ሀገር ለማፍረስ ከፍተኛ እንቅስቃሴ ቢያደርጉም ጠንካራና ብልህ ልጆች ስላሏት ሀገራችን ጸንታ እስካሁን ቀጥላለች፣ ወደፊትም ትቀጥላለች። ስለሆነም በትውልድ ቅብብሎች የምትቀጥል ሀገር ሁላችንም በያለንበት ተሳትፎ እያደረግ ስትዝል እያጠነከርን ስጠነክር ወደፊት እንድትገፋ እየደገፍን የሚጠበቅብንን የዜግነት ድርሻ መወጣት ይገባናል። የመከላከያ ሰራዊት ኢትዮጵያን የሚገልጽ ትልቁ ሀገራዊ ተቋም መሆኑን የተገነዘበ ወጣት እየተፈጠረ መምጣቱን የተናገሩት የምስራቅ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አበባው በለጠ ከእርስ በርስ ግጭት በመውጣት ሀገራዊ አንድነትን ለማናጋት የሚጥሩ ኃይሎችን ለመታገል ጠንካራ የሀገር መከላከያ ተቋም ለመገንባት መስራት አለብን ብለዋል። የመከላከያ ሰራዊት የሀገር ጠባቂ ኃይል ነው። ይህንን የተረዳ ወጣት ነው አሁን ያገኘ ነው መከላከያ ማለት ያው የሁሉም የብሔር ብሔረሰቦች ተዋጽኦ ያማከለ የመከላከያ ኃይል ነው። ይህ ኃይል ደግሞ ኢትዮጵያን የሚገልጽ ነው። ሁሉም አንድ ሆኖ የመከላከያ ሰራዊቱን ካላጠናከረ ውጤት አይመጣም የሚል ስሜት ይዟል። ያው የምታወስ ስለሆነ ማለት ነው። እና በሁሉም ወረዳ በሁሉም ወረዳ ላይ በተሻለ ሁኔታ የተመለመለ የመከላከያ ኃይል አለ። ህዝባችንም አሁን ላይ እየመረቀ ነው እየላከው ያለ